እምድረዝን ዝንቱር ይኩ ውስተ ሰማይ ዝ ሲናገረ የመጣ ነው። ከዚህ በኋላ በሰማይ የተከፈተ ደጅ አየሁ ይላል። አሁን በሰማይ መከፈት መዘጋት ምሮበት አይደለም። ተዘግቶ የነበረ ደጅ ሲከፈት ያልታየቃ እንዲታይ ገለጸ። ምስጢር ያልታየ መስጢር ታየኝ ተገለጸልኝ ሲል ነው እንጂ ወቀዳማ የቃለ ሰማይኩ ከመቃለ መጥቅዕ ይትናገር ምስሌየ ከኔ ጋራ ሲናገር መጀመሪያ ከኔ ጋራ ሲናገር የመጀመሪያውን ቃል ሰማሁ ነው። አንድም ወቀዳማ ቃል ዘሰማይኩ ይላል። ወይቤለኒ ርግማንሻ ነው። ከኔ ጋር ሲናገረኝ የነበረው መጀመሪያው ቃል ወይቤለኒ ርግዜ ና ወደዚህ ና አለኝ ነው። ከእውቀት ወደ እውቀት ከአይምሮ ወደ አይምሮ አፈለሰኝ ሲል ነው። ወአነ አረእየከ ዝሃለወ ይኮንም ድህረዝንቱ ከዚህ በኋላ ይሆን ዘንድ ያለውን አሳያለው እገልጽልሃለሁ አለኝ። ወበጊዜሃ ኮንኩ በመንፈስ ወናሁ ርኢኩ መንበር ውስተ ሰማይ ይንበር ወበጊዜሃ ኮንኩ በመንፈስ ከዚህ በኋላ በልቡና ተራቀቅሁ። ወናሁ ርኢኩ መንበር ውስተ ሰማይ ይንበር ወናሁር ርኢኩ ውስተ ሰማይ በሰማይ መንበረ ብርሃን ተዘርግቶ ይነብር ነው የሚለው። በሰማይ መንበረ ብርሃን ተዘርግቶ አየሁ። ወዘድ ቤሁ ይነብር ይመስል ህብሩ ከመ እንቈ ኢያስጲድ ወሰርዲኖ በላዩ ላይ የተቀመጠው ሰርዲኖስ ኢያስጲድ የሚባል እንቁን ይመስላል አለ። ጽሬተ ባህርይውን መናገር ነው። ወካህናት እንዳውዱ ለውቱ መንበር ይመስል ህብሮሙ ከመ መረግድ በመንበሩ ዙሪያ የቆሙ ያሉ ካይናትም ህብራቸው መረግድ የሚባል እንቁን ይመስላሉ አለ። እንበለዘር መገኘታቸውን መናገር ነው። ወበአውዱ ለውእቱ መንበር እስራ ወአርባይቱ መናብርት በመንበሩ ዙሪያ ሀያ አራት መናብርት ተዘርግተዋል። ወዲበ ውእቶን መናብርት ይነብሩ እስራ ወአርባይቱ ሊቃናት በዚያ በዙሪያው ባሉት በተዘረጉት መንበር ላይም ሀያ አራት መላእክት ተቀምጠዋል ነው። አንድም 24 መላእክት ቆመዋል። ሰራዊት ቢል አንድ ነው። ነው 24 አለ በአራቱ ጊዜያት ጸልየው ዋጋቸውን አግኝተው ራሳቸውን ጠብቀው የሚኖሩ ስለሆነ፣ አንድም በ24ቱ መላእክት ላይ 24ቱ ሊቃናት ተሹመዋል። 24ቱ ሊቃናት በሃያ አራቱ ጊዜያት ጸልየው ራሳቸውንም ሌላውንም ጠብቀው ዋጋቸውን ተቀብለው የሚኖሩ ስለሆነ 24 ይላል። ወይለብሱ ጸዓድወ አልባሰ ብሩህ ብሩህ ልብስ ለብሰዋል አለ ክብራቸውን መናገር ነው። ወዲበ አርእስቲሆሙ አክሊላት ዘወርቅ አክሊላት ዘወርቅ ብሩህ ብሩህ ልብስ ለብሰዋል ጸጋቸውን መናገር ነው። በራሳቸው ላይ የወርቅ አክሊል ተቀዳጅተዋል አለ ክብራቸውን መናገር ነው። ወእምነ ውእቱ መንበር ይወፅእ መብረቅ ወፀአ ወነጎድጓድ ከመንበሩም መብረቅ ፀአ ነጎድጓድ ይወጣል። መፀአ ብልጭልጭታው ነው መብረቅ አሰይፎ የሚወርደው ነው ነጎድጓድ ሲጥል የሚሰማው ነው። ይህንም መቅሰፍተ ኃጥኣን ብሎ ወስዶታል። አንድም ወበጊዜ ሃኮንኩ በመንፈስ አይደለም

ወዘድቤሁ ነብር ይመስል ህብሩ ከመንቁ እያሰጲድ ወሰርዲኖስ ትስብእትን የተዋሃደ ሰርዲኖስ እያሴጲድ የሚባል እንቁን ይመስላል አለ። እንበለ ዘር መገኘቱን መወለዱን መናገር ነው። ወካህናት ላውዱ ለውቱ መንበር ይመስል ህብሮሙ ከመ መረግድ በትስብእት ያመኑ ምድራውያን ካህናት ህብራቸው መረግድ የሚባል እንቁን ይመስላሉ አለ። ንጽህናቸውን መናገር ነው። ወበአውዱ ለውቱ መንበር እስራ ወአርባዕቱ መናብርት በትስቤት ያመኑ ምዕመናን ሀያ አራት በሀያ አራቱ ጊዜያት ሀያ አራት ናቸው ሀያ አራት ምዕመናን አምነዋል አለ። በሀያ አራቱ ጊዜያት ጸልየው ራሳቸውን ጠብቀው ዋጋቸውን አግኝተው የሚኖሩ ስለሆነ ሀያ አራት አለ። በሀያ አራቱ መምህራን ላይ ሀያ አራት መምህራን ተሽመዋል። ሀያ አራት አለ። በሀያ አራቱ ጊዜያት ጸልየው እራሳቸውንም ሌላውንም ጠብቀው ዋጋቸውን አግኝተው የሚኖሩ ስለሆነ ሀያ አራት መምህራን ይላል። ወዲህ በዊቶን መናብርት የነበሩ እስራ ወአርባዕቱ ሊቃናት፣ እስራ ወአርባዕቱ ሊቃናት ሀያ አራቱ መምህራን በትስሪት አምነው ጸንተው ይኖራሉ። ወይለብሱ ጸዓድወ አልባሰ ጸዓድወ አልባሰ ጸጋቸውን መናገር ነው። ወዲበ ርእሶሙ አክሊላት ዘወርቅ የወርቅ አክሊል ተቀዳጅተዋል አለ፣ ክብራቸውን መናገር ነው። ወእምነ ውእቱ መንበር ይወፅእ መብረቅ ወፀአ ወነጎድጓድ ከትስቢት ስመ ስላሴ ይገኛል። አንድም ከትስቢት በትስቢት አንድነት ሦስትነት ይታወቃል። መብረቅ ፀአ ነጎድጓድ በትስሪት አንድነት ሶስትነት ይታወቃል። እሺ። ወቅድሜሁ ለውእቱ መንበር የሀትው ሰብኡ መሀትው በመንበሩ ዙሪያ በመንበሩ ፊት ሰባት መብራቶች ይበራሉ ነው በተቋመ ወርቅ ባሉ በሰባቱ አእጹቅ አምሳል ያሳየዋል ዘውእቱ መንፈስ ቅዱስ ዘእግዚአብሔር የውም የእግዚአብሔር የባይረ ህይወቱ መንፈስ ቅዱስ ነው። ሰባቱ አለ ስለ ፍጹም ክብሩ፣ ስለ ፍጹምነቱ ስመወልቁ ሰባቱ በሀበ ዕብራውያን ፍጹም ውእቱ እንዲል ነው። አንድም ወቅድሜሁ ለውእቱ መንበር ሀቱ ሰብኡ ማህት በጉባኤ ጊዜ ቢል ሰባቱ ጉባኤያት ይናገራሉ ነው ወንጀል አንድ ወንጀል አራቱ መጻሕፍተ ሐዲሳት ሁለት መጽሐፈ ኪዳን ይህንስ ከየቱ ገባቴያ ያለ መጽሐፍ እንዲል ይህንንስ ቀሌምንጦስ ጋር አንድ ነው ብሎ ቀሌምንጦስ ዲድስቅልያ እነዚህ ይነገራሉ ነው። አንድም ሰባቱ መልእክታት ሐዋርያ ይነገራሉ ዘውእቱ እልቀት አሪቆን ይላል ስንፋስ እግዚአብሔር ማለት ነው ነው። አንድም ወቅድሜሁ ለውቱ ተበልበሪ ሀቱ ሰብኡ ማሀቱ ሰብኡ ማሀቱ በትንት ያናገራቸው በምሳሌ ያሳያቸው ሰባቱ ጉባኤያት ይደረጋሉ ወረይኩትንይት ወርኢኩ ሰብኡ መድበረ ማያት ያላቸው ነው። ምሳሌ ኖህ ሴምን ይወልዳል፣ ሴም አርፋክስድን፣ አርፋክስድ ቃይናንን፣ ቃይናን ሳላን፣ ሳላ ኤቦርን፣ ኤቦር ፋሌቅን ይወልዳል። ፋሌቅ ማለት ክፍለት፣ ፍልጠት ማለት ነው። ወመዋዕሊሁ ተከፍለት ምድር እንዲ፣ ትንቢቱን ባወቀ አናገረ፣ ምሳሌውን ባወቀ አስመሰለ። ምስጢሩስ እንደምን ነው ቢሉ

በረድ የሚመስል ባሕር አላለ። ባሕር ባሕር የአብ ነው። ከመእንተ በረድ አለው ጽሩይነቱን መናገር ነው። አንድም ባሕር ባሕር የወልድ ነው። ከመእንተ በረድ አለው። በረድ ሁለት ግብር አለው። ግዙፍም ረጭቅም ነው። ወልድም ግዙፍም ረጭቅም ነውና አንድም ባሕር ባሕር የመንፈስ ቅዱስ ነው። ከመእንተ በረድ አለው። በረድ በክፍል በክፍል ይወርዳል። ወርድ በረድ ከመፍተታት መንፈስ ቅዱስም በክፍል በክፍል መንፈስ ቅዱስ የሚሰጠው እንደ ሃይማኖቱ ጽናት እንደ አይምሮ ስፋት ነውና፣ አንድም ባይር ጥምቀት ነው። ከመ እንተ በረድ አለ ጽርየቷን መናገር ነው ነው ወእምገባዋቲሁ ለውእቱ መንበር አርባይቱ እንስሳሁ ከጎኑ ከመንበሩ አጠገብ አራቱን ኪሩቤል አየኸው ነው። ወእምገባዋቲሁ ለውእቱ መንበር ባለው ወእምታሕቲሁ ለውእቱ መንበር ይላል። ከመንበሩ በታይ እንደ ባሕረ ብርት እንደ ዓለምተ ብርት ሁነው አራቱን ኪሩቤል አየው። ወሙሉ አን እሙንቱ አይንተም ቅድም ወምድ ከፊት እስከኋላ አይንትን አይንን የተመሉ ናቸው። ይህስ እንደ ብርሌ እንደ ብርጭቆ እንደ መስታወት ያወለውላል ብሎ አልፎ አልፎ እንዳልጋ መለበሚያ እንደ ሶራ ግምጃ እንደ ነብር ለምድ እንደ አይነ በጎ ያለ ነው። ይህም አይታወቅም ብሎ አይናቸው ስንደኛ ሁለት አይን ነው ብሎ ኃላፊያትን መጻእያትን ያውቃሉ ሲል ነው። ወቀዳማዊ በስል ከበአንበሳ ቀዳማዊ አንደኛው አንበሳን ይመስላል አለ ለአራዊት ጸልዮ አራዊትን ጠብቆ የሚኖር ነውና ወካልዑ ይመስል ከመላሂ ሁለተኛውም እንስሳን ላይ ምን ይመስላል አለ ለእንስሳ ጸልዮ እንስሳን ጠብቆ የሚኖር ስለሆነ ወሳልሱ ይመስል ከመገጸ ጓለመያ ከመገጸ ጓለመያው ሦስተኛው ሦስተኛው ሰውን ይመስላል፣ አለ ለሰው ጸልዮ ሰውን ጠብቆ የሚኖር ስለሆነ ሰውን በመካከል አመጣው እንደ ጌታ ጌታ በፊትም በኋላም አይሄድም እና በመካከል አመጣው። የእነዚህ ሁሉ ገዥ ነው ሲል ነው። ወራብዑ ይመስል ከመንስር ዘይሰር አራተኛውም ንስርን ይመስላል አለ ለአይዋፍ ጸልዮ አይዋፍን ጠብቆ የሚኖር ስለሆነ ወለእሉ እሉ አርባይቱን እንስሳሁ ለለ አሃዱ አሃዱ እምኔሆሙ በበስድስቱ ክነፊሆሙ ለእነዚህም ለእያንዳንዱ በእያንዳንዱ ስድስት ስድስት ክንፍ አላቸው። እንተ ኩለንታ ሆሙ ምሉአን እሙንቱ አዕይንተ ሁለንተ ናቸው አይን ነው አለ። የፊትና የኋላውን ተናግሮ የቀኝና የግራውን አልተናገረም ነበርና እንተ ኩለንታ ሆሙ ምሉ አነ አዕይንት ይላል አይንን የተመሉ ናቸው አለ። ሃላፊያትን መጽሐያትን ያውቃሉ ሲል ነው። ወአልቦሙ እረፍት መዓልተ ወሌሊተ እንዘይብሉ ቅዱስ ቅዱስ ቅዱስ እግዚአብሔር አምላከ አማልክት ዘሃሎ ወይሄሉ እስመ አኮቴቶሙ ይእቲ እረፍቶሙ ወእረፍቶሙ አኮቴቶሙ እንዲል ምስጋናቸው እረፍታቸው ምስጋናቸው ነውና ሁልጊዜም ያለ እረፍት

ወይብሉ ቅዱስ ቅዱስ ቅዱስ እግዚአብሔር ጸባዖት ፍጹም ምሉእ ሰማያተ ወምድረ ቅድሳተ ስብሐቲከ እንዲል ምን ነው ነቢዩ ስጥኤል ዐሥራ ስድስት አለ፣ ከዚህ ወንጀላዊ ዮሐንስ አራት አለ። እንደ ምን ነው በዮሐንስ በወንጀላዊ ዮሐንስ ራእይ ተከፍሎበታልን ቢሉ አልተከፈለበትም። እንዳልተከፈለበትስ ለማጠየቅ በብሉ ይች ዳለ ነበሩ ሰዎች ከሚገለጸው ምስጢር በሐዲስ ኪዳን ላሉ ሰዎች የሚገለጸው ምስጢር ይበልጣልና ነው። አልተከፈለበትም ያልነውም የብሊት የብሉይ ኪዳን ሊቃነ ካህናት አምሳል የሚሆኑ ሀያ አራቱን ካህናት ከመንበሩ አርቆ ያሳየዋል የሐዲስ ኪዳን ካይናት ምሳሌ የሚሆኑ አራቱን ኪሩቤል አቅርቦ ያሳየዋልና ለመንገር ከበቃው ብሎ አራቱን ብቅ ብቅ ብለው ያያቸዋል ሌሎቹን በውስጡ ነው አይታዩትምና ለመንገር ከበቃው ብሎ አራት ብሏል እንጂ ነገሩ ምስጢሩ እንደ ነቢዩ እንደ ህዝቅኤል ነው ነው ወማቅሆሙ እስከ እግሮሙ አርባ እቱ ወማቁ ይሆሙ ወምሪሶሙ እስከ ሀቁ ይሆሙ አርባ እቱ ወማቁ ይሆሙ እስከ እግሮሙ አሃዱ ከመረያተ እለ ጨጥሩ ዘውእቱ ኦፍ ዘይነብር በሃገረ ፋርስ እንዲል ነው። አንድም ወም ገበዋትሁ ለውእቱ መንበር አርባይቱ እንስሳሁ በትስቤት ያሉ አራቱ ባሕርያት ለአራቱ ባሕርያት አራት ግብራት አሏቸው ወምሉኣን እሙንቱ አእይንተ እምቅድም ወእምድኅር በዘመነ ብሉይ ነቢያትን በዘመነ አዲስ ሐዋርያትን መሾማቸውን መናገር ነው ወቀዳማዊ ይመስል ከመ አንበሳ ተንሳ እምገዳም አነ ተንሳ አንበሳ እምገዳም ያለውን መናገር ነው። ወካልኡ ይመስል ከመ ላህም ወከመ ላህም ኦፍ ሶር ጸዓዳ ያለውን መናገር ነው። ወሳልሱ ይመስል ከመገጸ ጓለ መህያ ወሲ በውስተሰብ ያለውን መናገር ነው። ወራብኡ ይመስል ከመንስር ዘይሰር ንዑስ ኦፍ ሰረረ ያለውን መናገር ነው። ወለ እሉ አርባይቱ እንስሳሁ ለአሃዱ አሃዱ ምን የሆሙ በበስድስቱ ክነፊሆሙ በአራቱ በአራቱ ባህርያት አምሳል በአራቱ ባህርያት አራት ህብር ያላቸው ለእያንዳንዳቸው አራት ህብር ያላቸው ኪሩቤል በእነዚህ ላይ ሀያ አራቱ ካህናተ ሰማይ ማመስገናቸውን መናገር ነው ነው። በዚህም የምሳሌ ምሳሌ ያሳየዋል። በአራቱ ኪሩቤል ላይ ሰረገላ መንበርን በሰረገላ መንበር ላይ በሰረገላ መንበር ላይ ሰረገላ መንበረ ብርሃንን ተዘርግቶ በዚያ ላይ ዘውድን ያሳየዋል ነው። ይህም አራት ኅብር በብስጥ ላይ ብስጥ በማይሰመጸ ጽት ላይ በማይሰመጸ ጽት ላይ ብርሃን ሰፎ ይታየዋል። ይኸውም ምሳሌ ነው። አራቱ ህብር የአራቱ ባሕርያት ምሳሌ፣ ብስጥ የደመነፍስ ነፍስ ማይሰመጸጺት፣ የለባዊት የነባቢት ነፍስ ምሳሌ፣ መላ ብርሃን የመለኮት መለኮት፣ አራቱን ባሕርያት ደማዊት ነፍስን ነባቢት ነፍስን የመዋሃዱ ምሳሌ ነው። ነው አንድም ወም ገበዋቲሁ ለውእቱ መንበር አርባይቱ እንስሳሁ ወም ገበዋቲሁ ለውእቱ መንበር አርባይቱ እንስሳሁ በትስፊት እያመኑ ወምልአን ሙንቱ አይንተ እምቅድም ወምድህ በዘመነ ብሉይ ነቢያት በዘመነ ሐዲስ ሐዋርያት መጽያትን ኃላፊያትን ያውቃሉ ይናገራሉ። ወቀዳማዊ መስል ከመአንበሳ ዘአንበሳ ማርቆስ ያለውን መናገር ነው። ወካልኡ ይመስል ከመ ላህም ዘላህም ሉቃስ ያለውን መናገር ነው። ወሳልሱ ይመስል ከመ ገጸ እጓለ እመሕያው ዘብእሲ ማቴዎስ ያለውን መናገር ነው። ወራብኡ ይመስል ከመ ንስር ዘይሰርር ዘንስር ዮሐንስ ያለውን መናገር ነው። ወለእሉ አርባዕቱ እንስሳ ለለ አሐዱ አሐዱ እምኔሆሙ በበ ስድስቱ ክነፊሆሙ እነዚህም ኃላፊያትን መጻእያትን አውቀው ይናገራሉ። አንድም ወይም ገበዋቲሁ ለውእቱ መንበር አርባዕቱ እንስሳሁ አራቱ ሊቃነ ጳጳሳት እነዚህ ናቸው። ወምሉኣን እሙንቱ አዕይንተም ቅድም በትስት አራቱ ሊቃነ ጳጳሳት ተሹመው መጻእያትን አላፊያትን ያውቃሉ፣ ይናገራሉ። ወቀዳማዊ መስል ከመአንበሳ በመንበረ ማርቆስ ተሹሞ መናገሩን ማስተማሩን መናገር ነው። ወካልኡ ይመስል ከመ ላህም በመንበረ ሉቃስ ተሹሞ መናገሩን ማስተማሩን መናገር ነው። ወሳልሱ ይመስል ከመገጸ ጓለመያ በመንበረ ማቴዎስ ተሽሞ ማስተማሩን መናገር ነው። ወራብኡ ይመስል ከመንስር ዘይሰርር በመንበረ ዮሐንስ ተሽሞ ማስተማሩን መናገር ነው። ወለእሉ አርባይቱ እንስሳሁ ለለ አሃዱ አሃዱ ም ከነዚህም አነ ጳጳሳት በሰራተኛ ይቱ ማዕረጉ ነው ስድስቱን ማዕረግ መሾማቸውን መናገር ነው። አንድም ወምገበዋቲሁ ለውእቱ መንበር አርባዕቱ እንስሳሁ በትስብእት ነው ያመኑ አራቱ ጾታ ምዕመናን ናቸው። ወምሉአን እሙንቱ አእይንተ እምቅድም ወእምድኅር እነዚህም ተምረው አላፊያትን መጻእያትን ያውቃሉ ይናገራሉ። ወቀዳማዊ ይመስል ከመ አንበሳ ባህታውያን ናቸው፣ በበረሃ ነዋሪዎች ናቸውና። ወካልዑ ይመስል ከመ ላህም እንደ ላህም ይሰዋሉና እነሱ ሰማዕታት ናቸው።

ላለው ነው። ነው ጥቁሩ የመከራቸው ነው ጽኑ ነውና ቀዩ የደማቸው ነው። በሰማዕትነት ደማቸውን ያፈሳሉና ቢጫው የተስፋቸው፣ ነጩ የንጹሐን ደናግል ምሳሌ ነው። ነው ወይንተኩለንታሆሙ ምሉአን ሙንቱ አይይንተ ዕረፍት መዓልተ ወሌሊተ ዘይሉ ቅዱስ ቅዱስ እግዚአብሔር አምላክ ማለት የፊተኛውን ይሄዳል እረፍታቸው ምስጋናቸው ምስጋናቸው እረፍታቸው የሆኑ እነሱ ዘወትር ያለ እረፍት ቅዱስ ቅዱስ ቅዱስ እያሉ ያመሰግናሉ። ነው ወስወበ ከመዝ ይብሉ እልግቱ እንስሳሁ ወይሁቡ ስብሃተ ወክብረ ወአኮቴተ ለዝግቱ ዘይነብር ዲበ መንበር ዘህያው ለዓለም ዓለም ለዘላለሙ ህያው የሚሆን በዘመንበሩ በመንበሩ በዙፋኑ ያለውን እሱን አያል እኩት ስቡህ እያሉ ያመሰግናሉ። ወይሰግዱ ሎቱ ቅድሜሁ ለዝግቱ ዘይነብር ዲበ መንበር ልግቱ እስራ ወአርባይቱ ሊቃናት ለዝግቱ ዘህያው ለዓለም ዓለም ለዝግቱና ለዝግቱ አንድ ወገን ነው። ሀያ አራቱ ሊቃነ ካይናት ሀያ አራቱ ሊቃናት ሀያ አራቱ ካይናት የሰማይ እነሱ ዘወትር ቅዱስ ቅዱስ እያሉ ሀያ ለቁት ስቡ እያሉ ያመሰግናሉ። ወያወርዱ አክሊላት የሆሙ ቅድመ መንበሩ አክሊላቸውን ያወርዳሉ ነው ዛሬ ካህን ቄስ መጠምጠሚያውን አወርዶ ከከርሳሃ መሩ እንዲያስቀምጥ አክሊል ካለ ብሎ የቆብን ነገር ከዚህ ይናገሩታል። ህባኔው የእስክንድርያ ክቡ የሮሚያ ስብስቡ የሶርያ ቅርፁ የአንጾችያ ነው። ወይም ልቡ ወደ እግዚኦ አምላክነ ስብሃት ወክብር ወኃይል ስብሃት ወክብር ወኃይል ለአንተ ክብር ምስጋና ይገባል እያሉ ተሰጦ እንደመቀበሉ ይበዛለች።